እንደምትቀበሏቸው አገዎች ስታየው የሚገባው የምናገረው ቃል መንፈስ ነው። አይደለ ኢየሱስ ራሱ እኔ የምናገረው ቃል መንፈስም ህይወትም ነው። ደግሞ ስኤል ሰው ልጅይ በእግሮች እቆምን የምናገረለው አለኝና ሲናገረኝም፣ ምን ገባብኝ? ለምን እግዚአብሔር ሲናገር መንፈስ ይገባባቸው የክርስቶስ መንፈስ

ሰዎች መዳን እየሰጠ ደግሞ ኃይሉን ሊገልጽ ራሱንም ሊገልጥ ቀርቧል። ኢየሱስ በደጅ ነው፣ ይመጣል በቅርብ ኢየሱስ ያድናል። አንድ ያንን ተስፋ በመጠባበቅ የቆየ እግዚአብሔር ሰው።